ሩያ ከያማን ጋር ድብብቆሹን መጫወት ቀጥላበታለች ሩያ ለእናቷና ለተረገዘው ልጅ ስትል ከያማን ከባድ ሚስጥር ደብቀዋለች በዚህም አለበዚያ ቤታቸው ውስጥ በጣም ትልቅ የሚባሉ ሚስጥሮች እየውሸለኩ እየወጡ ናቸው ያሉት አላዝ ደግሞ ዛሬ ስለ ሼብኒም የሚገርም ነገር አውቋል ይም ያማን በልጅነቱ የታገተው በሼብኒም እንደሆነ ፌሪዴ ደብዳቤ ጽፋ ከቤት ርቃለች አሁን ነስሊያን እርግጠኛ ናት ከጉቨንጋ እንደተጋባች ነገር ግን ከጉቨንጋና ከሰራን ጋር የተፈጠረ ነገር አላወቀችም ሰራን ደሞ ፓራላይዝ ሆኗል እያለ ነው ጉቨን በፍጹም እያመነው አይደለም ነስሊያን ደግሞ ሰራንን ቤት መጥቶ ህክምናውን እንዲከታተል ከእነሱ ጋርም መኖር እንዲቀጥል ፈቅዳለች ጉቨናን ወደ ሆስፒታል ከመጣ በኋላ ከእስር ቤት ተለቆ ከዶክተሩ ጋር እያወራ ነበረ እውካን እንዴት ነው እሱ መራመድ የማይችለው እዚህ ጋ እያየኝ ነበር ሪፖርቶቹን ምንም ችግር እያየኝ አይደለም እንዴት ነው ነገሩ ይለዋል እኔም አልገባኝም እኔም አልገባኝም ዶክተር ጉቨን ምልህ አቶ ሰራ ላይ ምንም ለውጥ እያየኝ አይደለም እንዴ እኔ እንግዲህ ከዚህ በላይ ምን አለ ከማስረጃው በላይ ይለዋል ስለዚህ ታማሚውን ማየት አለብኝ ማለት ነው። አቶ ሰራን እኔ ጄላ ውስኪ ታማሚውን ይለዋል ዶክተሩ። ፈቀደለት ሰራን ዘና ብሎ ክፍል ውስጥ ጁስ ነገር እየጠጣ ነው፣ አልጋው ላይ ለጥ ብሏል። ከዛ ድንገት ጉቨን እየገባ ነበር፣ በራን ኳኩቶ ገባና በሩን ከፈት አርጎ አየው። እንዴና ባከ ይማረ ሲሉ ነበር። አንተ እዚህ ምን ታደርጋለህ? ምን ሰራለህ? ሲሉ ነበረ። ጉቨን በሩን እንደከፈተው ገባ። ዶክተርን ስላንተ ጠይቄው ነበረ እና እስካሁን ድረስ መራመድ እንደማትችል ነገረኝ ይለዋል። አዎ እና ምን ይገር ማለት አደ እያለ ነበር። ሰራን የያዘውን ጁስ እያስቀመጠ ይኸውልህ እኔ አሁን እዚህ ልከራከር ልጨቀጨቀር ነው የሚመጣው ግን ስለሁኔታው ነው እንደውም ልመለከት ነው የመጣሁት ስለነበረ አይሆንም ውጣ ውጣ ለአንተ ማን የፈቀደልህ ይለዋል ሰራን ችግር የለም አትጨናነቅ እኔ ያልክ ጊዜን አልሻማብህ እውነትን ነው የምለ ይለዋል አንተ ምን እያረክ ነው ያለው ይለዋል ነገር ግን ጉቨን ቀስ እያለ ሰራን የለበሰውን ነገር እያነሳ ነበረ በእጁ ቁልፍ ነገር ይዘዋል እስኪ ስሜት እንደሚሰማ ቼክላርክ እያለ ውስጥ እግሩን ነካ እያደረገ ይሰማል እያለ ነበረ በጭራሽ እያለ ሰራን ይመልሳል ምንም እየተሰማኝ አደለም ይላል ከዛ በኋላ ጉቨን የያዘውን ቁልፍ ይይዝና ወደ እግሩ በደንብ ጫን እያለ እያስጠጋ አሁን ሳይሰማ እያለ ነበረ እያሳመ ነበረ ከዛ በኋላ ሰራን አንተ ስሜት መስ ነገር አታውራ፣ ስነበረ እንደዚህ ነው እንዲንተም የሚሰማ የምረ ነው ሲለው፣ ውጣ ውጣ ጉቨናኖ ነው ውጣ። ስነበረ እያጭበረበርክ እኮ ነው እያታለልክ ነው። ከሰር ጅሩ በኋላ አንተ የማትራመድበት ምክንያት ምንም የለም ለምረ ምሸውደ ለምረ ምታታለለ። እኔ ሲጀመር አላምነ። እንግዲህ የማላምነ ከሆነ ያንተን እንቅስቃሴ ቼክ ማድረግ አለብኝ። በልተነስተነስተነስ ተነስ እያለ እያቀፈ አስነሳው። አስነሳና አንተ ሞኛቱን እንጂ እያል ነበር። ሰራን መራመድ እንደማይችል ሆኖ ተዝለፈለፈ። ከዛ በኋላ ነስሊያን እየመጣች ነበረ። ድምፅ ሰማች። ድምፅ ሰምታ እንዲህ ምንድን ነው የምትሆኑት ብላ ስትገባ ጉቨን ሰራንን አቅፎታል። አቅፎት ሲል ተራመድ ተራመድ እንድትራመድ ያረጋለሁ እያለ ጉቨን ትላለች። ነስሊያን መታ ምንም የምታረገው ልቀቀው እንጂ ስትለው፣ እንግዲህ ይኸው ለቀቁታ እያለ ነበረ ሰራን። ሲለቀው ሰራን ሄዶ በግንባሩ ተደፋ ወደቀ። እንዲህ ምን እያረክን ያለው ብላ ወደ ሰራን እየሮጠች ስትሄድ፣ አረ እየዋሸ ነው እየዋሸ ነው እንድታዝኝለት ብሎ ነው። እባክሽ ነስሊያን ሌሎች መንቃት አለብሽ እያለ ነበረ። ሪፖርቶቹን ተመልክቻለሁ ከኦፕሬሽኑ በኋላ የማይራመድበት ምንም አይነት ምክንያት የለም እያለ የጨዋ ሲናግድ፣ በቃ ጉቨን ይበቃል በቃ ተወው በቃ ምንም የምታረገው እያለችው፣ እየዋሸ እኮ ነው ይላታል። ሂድ በቃ ሂድ ከዚህ በኋላ ላይ አልፈልግም ሂድ አለቸው። ዝቅ ብላ ሰራን ሰራን፣ እጄን ያዘኝ ሰራን፣ ላንሳ ላንሳ ስትለ ነስለኝ፣ ውጭልኝ፣ ውጭልኝ፣ አሁን ሳስጠላኝ ነስለን፣ እንደዚህ ሆኜ ባንቺ ፊት መሆን አልችልም፣ በቃ ባክሽ ውጭልኝ እያለ ነበረ። እሺ፣ እሺ፣ በቃ ነርሷን ልጥራለሁ ብላው ትሄዳለች። በሌላ በኩል አላዝ ስለ ሰርሀን የሚያወቀውን ነገር ለሩህያ ሊነግራትና ሊያማክራት አጣድፎውን ይጠራት። ሩህያ አሁን ከቤት እየወጣች ነው ያለችው። በአንድ በኩል ደግሞ ያማን በርጋ ሆኖ እየተከታተል አልነበረ። ገና ስትወጣ እሱም ቢሆን እየተከተል አልነበረም። በሌላ በኩል ጄሱንም ቢሆን እዛው ክለብ ውስጥ ስራ ቦታ ነው ያለው። አሲ ወደ ሱ እየመጣች ነው። ከዛ መነጫነጭ ጀመረች። ምንድን ነው አንቺ ደግሞ አላዝ ያናድርሽ፣ መተሽ እኔነኝ እንደ የምታይሽ ነድትሽን መተሽ ነ የምዘረግፍ ምን ማለት ነው? ሄደሽ እሱን አታሳምኘ ሄደሽ ከሱ ጋር ተስማሚ ሲላ ነበር። ምን ነው የምትለው ደግሞ አንተ ጄሱ? ጄሱ ምንድነው ፊት ለፊት ተቀምጧል። ልኮ ለሌሊቷ ደውዬ ጄሱር እየተነጫነጨ ነው ልበላት እንዴ ስትነበር ስሜት የማይስጥ ነገር አታውሪ ጠይቅ የሻለውን ደውይ ይላታል። አንተስ ምንድን ነው ታዲያ የምትበሰጫቸው ያልገባሽ ነገር ወይስ ትናንትና ያዕቆብ ቻላነ ቤት ስላደረሳት ነው እንደዚህ የምትሆነው ስትለው፣ ብርጭቆ ነገር እያጣው ነበረ። ሳያስበው ጣለው፣ ወደቀ፣ ተሰበረ። ሊሰበስበው እየሞከረ ቶ እንዳነ ከብ ትለዋለች። ቆረጠው ድንገት ልጎ መጣ። ሂድ በቃ አንተ ሄድን አይነሰዋለው እያለ መጠራረቅ ጀመረ። አሲ፣ በነገራችን ላይ ምናልባት ስለ አላስ ከተጨነቅሽ ልንገርሽ ብዬ ነው። አላስ ግን ጥሩ ስሜት ላይ አይደለም ያለው ማለቴ አጎቴ ሰራን ከዚህ በኋላ መራመድ ላይችል ይችላል። ና ሰውና ምናልባት አላዝ ከተረበሸ ምክንያቱ ልታቂ ትችያለሽ እያላን ነበረ። ከአላዝ ጎን መቆም እንዳለባት ዜጋ እየገባን ነው። ልትደውልለት ያሰበች ይመስላል። አላዝ በሌላ በኩል ከቻላ ጋር የሆነ ቦታ ተቀምጧል፣ ባህር ዳርቻ። አሲ ከመደወል ይልቅ ወደ እሱ ቴክስት መላክ መርጣለች። ከዛ በል አላዝ የወል ምናልባት ትክክል እኮ ናንተ እና በዚህ ሰዓት ከጎነ መሆን አለብኝ እባክህ ደውልልኝ በቃ የሚል ቴክስት ነበረ የላከችለት። ከዛ አየውና ደስ አለው። ቻላና አላዝ በጣም ጨንቋቸዋል። ሩያ ከሪቆች በኋላ መጣች። ይሄው ደርሳለች ትለዋለች። ቻላ ከተቀመጥበት ተነሱ ወደ ሩያ እያቀረቡ ነበረ ሩያ ቆማ እየቻቸው ምንድነው አላዝ ምንሆናችኋል ደግሞ ዛሬ ብላ የጠቀሽ ነበረ ሁለቱም እየተቆለጨለጩ ይመለከቷታል ሩያ ሩያ እንዴት ብዬ እንደምነግርሽ አላቅም ነገር ግን ማወቅ አለብሽ ምክንያቱም ከዚህ በኋላ የሚመጣው ነገር በሙሉ ሙሉ ለሙሉ በቃ ምስቅልቅል ያለ ነገር ነው ምንም እያዝ የሚጨበጥ ነገር የሚኖር አይመስለኝ ይላታል ምንድን ነው ማወቅ ያለብኝ ምንድን ነው በላተ ገር ምንድን ነው የምታጨናነቀኝ አንተ ደግሞ ትለዋለች ማለት እንዴት ብዬ ልንገርሽ እያለ ዞር ብሎ ቻላን ይመለከታታል ከዛ ግን ደብዳቤውን አወጣውና ሰጣት አነበበችው እናትሽ ነበረች ያማንን በህፃነቱ ያገተችው ሁሉ የእናትሽ ስራ ነው የእናትሽ ስራ ነው። እኔን አላምን እንዴት እንዴት ነው ነገሩ? እናትሽ እኮ ማትኩ የነስሊያን የእናቴ ምርጥ ጓደኛ እኮ ናት። እ ሼቦ ናት። በቃ በዚህ ማለት በዚያ ህይወታችን ስታመሰቃቅለው የነበረው እስካሁን ድረስ ህይወታችን ሲኦል አርጋብን የነበረው እሷ ነበረች። የሚገርመው ነገር ፌሪዴ ራሱ ታውቃለች ላ አላዝ። አዎ ፌሪዴ ራሱ ብታውቅም ግን ምንም ማድረግ አልቻለችም። ይሄ ማለት እናትሽን ትፈራታለች ማለት ነው። ከዚህ በበለጠ ነገር አስፈራርታት ነበር ማለት ነው። ምንድን ነው ትላለች አላት። ሩያ ሩያ ነገር ብያ እያለ አላዝ ይጠይቃል። ይኸውልሽ እናትሽ ናት ህይወታችን ስታመሰቃቅለው የነበረው፣ እስካሁን ድረስ የያማንን ብቻ ሳይሆን የእኛንም ህይወት አመሰቃቅለዋለች እያለ ሲናገር ነገር በቃ በቃ በ ዝም በለ በቃ ትላለች ምን ማለት ነው በቃ ምን ማለት ነው እንዴ ሩ ያምን እያልሽናል ሽ ነብሮ ዘም የምንለው ትላልች አላ ምክንያቱም ማውቃለዋ ቀደም ብያቅ ነበረ አለች እህትና ወንድም ተደናገጡን ምን ምንምን እያሉ ያዳምጠታል አቅ ነበር በቃ ንከያዝ ብላ ደብዳቤውን መልሰችለት ደንግጦ እየተቀበለ ነበር አንድ ጊዜ ቆይ ቆይ ለምንል ጊዜ ነው የምታቂንን መቼ መቼ ነበር ወቅሹ ይላታል ትንሽ ጊዜ ሆነኝ ትንሽ ጊዜ ሆነኝ አውቅ ነበረ አለችው ከቀናት በፊት እንዳወቀች ተናገረች እናንዴ ነው እስካሁን ድረስ ዝማልሽ እስካሁን ድረስ ምንም ሳታርግ ይቀረሽ የምርሽን ኖሩ ሩያ እያለ ፍጥጥ ብሎ እየጠቃ ነበረ አልች አልቻልኩም፣ አልቻልኩም ከአቅሜ በላይ ነበረ እያለች ትመልሳለች። ታዲያ እንዴት ብለሽ ነው የያማንን አይን የምትመለከችው? ፈጣሪ ሆይ፣ ኧረ እንዴት አይነት ነገር ነው! እንዴት ብለሽ ነው አይኑን የምትመለከችው? ትላታለች ሩያ። አንገቷን አቀርቅና እያለቀሰች ነው ነገሩ እንዴት ከባድ እንደሆነ ስሜፍ ይገልጻል። ሩያ ሺሺ ዝም ብለሽ ነበረ ልረዳሽ እየሞከርኩኝ ነው ግን ማለቴ ዛሬ አባቴ ያ ነገር ተፈጠረበት ብዬ ላብድ ነበረ። ማለቴ ሁሉም ነገር ያደረገውን ጥፋት አውቃለሁ ኮ ግን አንቺ እንዴት ነው ማለት እስካሁን ድረስ አስችሎሽ እንዴት ነው አስችሎሽ ዝም ያልሽው። እናትሽ ያደረገችው ነገር ግን ከአይምሮ በላይ ነው። እውነቱን ልንገርሽ በጣም አስቸጋሪ ነው። እኔ በአንቺ ቦታ በን አይኖችን ራሱ ጨፍኝ እንቅልፌ መተኛት አልችልም ነበረ። ሰላም አላገኝም ነበረ። እንዴት ዝም ማለት ይችላለሁ? ኧረ እኔ አልችልም አልችልም እያለ ነበር አላዝ። የሚገርመው ነገር ደግሞ ቺ ሴት የእናታችን ምርጥ ጓደኛ መሆኗ ነው። ከጎኗ አለች ረ ምን አይነት ነገር ነው ግን። በጣም የሚያሳፍር ነገር ነው ነው አማዬ፣ እስከዛሬ ድረስ ከጠላቶቿ ጋር ከነዚህ እባቦች ጋር ነበረ ስትኖር የነበረው ማለት ነው? ትላለች ሩህያ። አዎ አዎ እያል ጭንቅላቷ ትነቀንቃለች። አላዚ ብ እየተበሳጨ ነበረም። መቀጣት አለባት፣ ኃይለኛ ቅጣት ያስፈልጋታል። አዎ አሁንም ለፖሊስ ደውለን እናገር ይላል። አዎ ደውሉ፣ ደውሉ፣ ፖሊስ ይምጣ፣ እማዬን ይሰራት። ነገር ግን ቀደም ብላችሁ ከዚ በፊት አንድ ሰውን መክሰስ አለባችሁ ማለት ያ ሰው ቀደም ብሎ ይታሰራል ብላ ተናገረች። ደነገጡ ማ እያሏን ነበረ ምክንያቱም አማዬ ተባባሪ አላት። እማዬን ደግሞ ሲተባበራት የነበረው አባታችሁ ነው ብላ ነገረቻቸው። ደነገጡ። ከዛ ቻላ ይህ ምን አይነት ክደት ነው ደግሞ በዚህ መጣሽ? ያሳፍራል። ሩያ እንደዚህ ነገር ከአንቺ አልጠብቅም ስትላ ነበር። እማዬ ሁሉን ነገር ነግራኛለች። ሰራን ነው ዋና ተባባሪዋ። ከሰራን ጋር ነበረ ይህን ነገር ያደረጉት ሁላችሁ። እኔ እናቴን አሳልፌ የማልሰጣት ምክንያቱም አሁን እርጉዝናት። ምናልባት እስክትወል ድረስ እየጠበቅኩ ነበረ። እና ይህን ነበር ስጠብቅ እየነበረው ልጁ እስኪወለድ ድረስ ቢያንስ ትንሽ ልጠብቅ ብዬ ነው። እስከ እነዚህ አቋሟ እስር ቤት ከገባሽ ከባድ ነው የሚሆነው፣ ለእኔም ከባድ ሸክም ነው የሚሆነው ብላ እያለቀ ያደረሰችው ነበረ አላ አስተናደው ዞር ብሎ ተመለከተ። ያማን መጥተዋል በርቀት የሚሆኑትን ነገር እያየ ነበረ። ደግሞ ስለምን እየተማከራችሁን ደግሞ ምን እያወራችሁን ከኔ ተደብቃችሁ እያለ ከራሱ ጋር አወራና ስልክ ደወለ። የደወለው ወደ ሩያ ነበረ። እያለቀሰች ነበር፣ ስልኩን አነሳች። አሁንም ያማን እየደወለ እንዳለ ስታይ እየዘገነናን ነበር። አንስታ ይሄለው ሩያ ሩያ ወተሻል እንዴ ወይስ ቤት ነሽ? አለሽው አልገባኝም። ምናልባት ከወጣሽ እንድንገናኝ ብዬ ነበረ ይላታል። ደና አደለም ያማን፣ እኔ ቤት ነኝ፣ ያለው ተኝቻለሁ መረጋጋት ፈልጋለሁ አለችው። ወዲያው ነበረ ስልኩን የዘጋው። ሄለው ሄለው ያማን ትላልሽ፣ ስልኩ ተቋረጠ። እየተከታተላት እንዳለ አልገባትም። እሱ ግን በጣም ነበር ያዘ ነው። ከዚህ ቀደም ኤሊፍ የመከረችው ነገር ተዝ አለው። ይኸውልህ ያማን፣ የአንተ ቤተሰቦች እኔ ጄሱር አሲነን እሺ፣ ከዚህ ውጭ ማንም ቤተሰብ የለም፣ የአንተ ቤተሰብ ይኸው ነው ብለው ነበረ። ማንም ቤተሰብ ምንም ጓደኛ እንደሌለው መክራው ነበረ። ደግሞም በሌላ ቀን ደግሞ ይኸውልህ፣ እነዚህ ሰዎች እንዳታምናቸው፣ ሰው አንድ ጊዜ ስህተት ከሰራ ድጋሚ ይሰራል፣ እስከሚያዝ ድረስ ያማን፣ እመነኝ ባክ ብለው ብዙ ተለማምጣው ነበር። በጊዜው አላምናትም ነበረ። ዛሬ ግን ይህ ሲያጋጥመው የኤሊፍ ንግግር ነበረ ተዚ ያለው። ወዲያው ነበረ የደወለላት። ሄሎ ኤሊፍ የነሽ እሽሽ፣ መጣሁ እንግዲህ ተገናኝ ነበረ አልነበረ። አላዛው ሊያብድ ነው። አላዝ ቆይቆይ የምር ሼብኒም ብኒም አትዋሽም እርግጠኛ ነሽ እያለ እየጤቃ ነበር። ለምን ተዋሻለች? ይሄ ውሸት አደለም ደግሞ ከእናቴ ብቻ ረሚ የሰሞት ህፃኗ ሜሌክን ብትሆንን ታውቃለች። ለዛ ነበር ሲከታተሏት የነበረው። ህፃኗ ሜሌክ እያንዳንዱ ነገር ሰምታቸው ነበር በሚስጥር ሲያወሩ። ያ ሷ መጀመሪያ መስማትም መናገርም ደማትችል አድርገው ነበር ሲያስበው የነበረው። ለዛን የተሳሳቱት። በነገራችን ለኤሊፍም ለዛ ነው የምትከታተለኝ። በእርግጠኝነት ኤሊፍ ታውቃለች ሙሉ ታሪኩን። ነገር ግን ማረጋገጥ አትችልም። ምናልባት እንደዛ ነው የሚሆነው ብላ ተናገረች። አላዝ ደነገጠ። እሺ ምንድነው ማረጋው አሁን ጂ ቢሆንም ነገር ለፖሊስ እናገራለሁ ብለው አላዝ መኪና ውስጥ ሊገባ ነበር ቻላ ተከተለችው። አላዝ አላዝ ቆ ንዴ ቆ ንዴ ስትለው አላዝ አላዝ ምን ምን ምን ይህ ሰውዬ የያማንን ህይወት ብቻ ሳይሆን የእኛንም ህይወት እኮ ነው ያበላሸው። ምንድን ነው አንቺ የምትይው? ልጅነታችን ነው ቆፍሮ የቀበረው። ምንድን ነው የምትይ እንደ አንቺ ታዲያ ደግሞ ይህ አባታችን ነው እያለ ሲጮባን ነበረ። እሺ ምንም አለ ምንም አባታችን እኮ ነው እያለችው ነበረ። አ አባታችን ነገር ግን የዋጋውን ያገኛለ። እናታችን ስ ይገባታል እንዴ? ቻላ ለምድ ዘ ጨካኝ የምትሆኝው እያል ነበር። ሩያ ስሚኝ አንድ ጊዜ ስሚኝ፣ ይኸውልሽ ሁለቱም ይቀጣታል ሽ ትሰማያለሽ። ሁለቱም የዋጋቸውን አበሳቸውን ነው የሚበሉት። እስር ቤት ይገባሉ እያላ ነበረ ደስ ያለ ነገር አርክ እያለች ነበር ሩያ። ይህን ነው የምትፈልገው አላስ ይህን ነው የምትፈልገው፣ ያለ አባትን ንቀር ስትለ ነበረ ምን የሚቀየረው ነገር አለ ብላ ጠይቀችው። ቆይ ለያማን የሚያመጣው ነገር አለ ለያማን የሚቀየረው ነገር አለ፣ ለእኛ ህይወትስ የሚያመጣው ነገር አለ የነሱ መታሰር ምንም የለም፣ እንደውም ነገሩን የበለጠ ያባብሰዋል ስትል ነበር። ነገር ግን ለያማን ብዙ መልስ አለው፣ ብዙ ቁም ነገር አለው ለያማን እያለ ይመልስላት አለ። አላስ ተቀመጠ። ቻላ ጭንቅላቷን ይዛ እያለቀሰች ነው። ጉቨን ግን ጨንቆታል። ጉቨን በአንድ በኩል ከነስሊያን ጋር ሁሉን ነገር ጨርሶ ነበረ፣ ቀለበት አስሮላት ሁሉ ነገር አብቅቶለን ነበር። ዛሬ ደግሞ ሌላ ጨለማ ውስጥ ነው ያለው ከዛ አሁን ሁልጊዜ ሲደብረው ወደሚመጣበት ቤት መጣ በጠዋት ነበር የመጣው ከዛም በኋላ ቁጭ ብሎ እዛ የሆነ ነገር ሊበላ ከዚህ ቀደም ብዙ ጊዜ የሚያውቁት አስተናጋጁ የታለች ያቺ ቆንጂ የልጅ እያለ ስለ ነስሊያን እየጠየቀ ነበረ ጉቨንገን የእሷ ሳቅ ነበር ትዝ የሚለው የሚናፍቀው የዛለት እዚህ ለመጨረሻ ጊዜ ሲመጡ ማታ ላይ ቀለበት አስሮላት የማይረሳ የሚገርም ጊዜ ነበር ያሳለፉት አሁን በሱ ትዝታ ይብሰለሰላል በሌላ በኩል ያማን ኤሊፍን እየጠየቀ ነው በባህሩ ዳርቻ ያማን ያማን ለምደ የጠራኝ ችግራል እንዴ ምን ተፈጥሮ ነው ብላ ኤሊፍ አጠገቡ መታ እየተቀመጠች ነው ያማን። አሁንም ዝምታው ቀጠለ። በጣም እያስፈራኝ ነው። በል ተናገር፣ ተናገራ እያለች ነበረ። ረጋ ብሎ ዞር ብሎ አያትና ኤሊፍ፣ አንቺ ልክ ነበርሽ። ያልሹ ነገር እንዳለ ትክክል ነው። ይሄ ሩያ ላይ ብቻ አይደለም፣ ሁሉንም በተመለከተ አንቺ ስጠረጠሩ የነበረው ነገር እንዳለ ትክክል ነው ይላታ። ድንግጣ እያየች ነበረ። ከዛ በኋላ ምንድን ነው ግን ምንድን ነው ስትለው፣ ያው ስለ አላዝና ስለ ቻላ ስለ ሩያ ያልሽኝ ነገር እንዳለ ትክክል ነው። እርግጠኛ ነኝ። ሌላም ነገር ይኖራልን ነግርኝ የሚገባው በእርግጠኝነት ከጀርባ የሆነ ነገር እያደረጉ ናቸው። አውቃለሁ የሆነ ነገር እያደረጉ ናቸው። አዎ ሩያ፣ ሩያ ቅድም ገቡይላ ነበር ታውቂያለሽ። ግን እቤት አልነበረችም። የት ነች ስላት እቤት ነኝ ማረፍ አለብኝ ልተኛ ነው ምናም ነገር አለች። ነገር ግን ከአላዝ ጋ ነበረች እርግጠኛ ነኝ። ከጀርባ የሆኑ ነገር እያደረጉ ናቸው። ቆይ ሰው አንድን ሰው ምን ያህል ጊዜ ነው ይቅር ማለት ያለበት? ለፍቅሩ ምን ያህል ጊዜ ነው መስዋዕትነት መክፈል ያለበት? እንደዚህ እየተከዳ ምን ያህል ጊዜ ነው ሰው መታገስ ያለበት? ይላታል እያለቀሰች ነበር የምታዳምጠው። ታውቂያለሽ፣ እኔ ለእነሱ የሚጠበቅብኝን ነገር መስዋዕትነት በሙሉ ለመክፈል ዝግጁ ነበርኩኝ። ለእነሱ ስ እሞትላቸዋለሁ ለሩህያ ብቻ አይደለም፣ ለአላዝም ለቻላም ጨምሮ ማለት ነው። ግን ይሄ ይገባኛል መጨረሻ አይገባኝም። ምን እንደሚጎዳኝ ታውቂያለች። ከድርጊታቸው በላይ ለእኔ ያላቸው አመለካከት ነው የሚጎዳኝ እያ ላይ ይነግራታል። እሷንም ዝም ብላ ነበረ የምታዳምጠው። እንግዲህ በያኑ አንቺ ደግሞ የምታውቂው ንገርኝ አላት። ዝም ብላ አየችው። ኤሊፍ ምንድነው የምታውቂው? ምን ነበር ስጠረጠር የነበረው? ለምን ነበር ስታሳድጃቸው የነበረው? አላት። እሷ ዝም ብላ አየችውና ከተቀመጠችበት ብድግ ብላ ተነሳች። እሱ መልሱን እየጠባበቀ ነው ያለው። ኤሊፍ እባክሽ ብሎ የለመናት ራስ ድረስበት ራስ እወቀው ከነር ለማወቅ ያለብህ ብላው ትታው ሄደች ነበረ ኤሊፍ እያለ እየጠራት ትታው ሄደች። በሌላ በኩል ሰርሐን ቁጭ ብሎ ምግቡን እየበላ ነው ያለው። ነርሷ የሆነ ነገር እያጠጣችው ነበር በማንኪያ እየሰጠችው ምን ነው የምታጠጭ? ያስላናት እንዴ ላከጅሽ እንድታሰቃይኝ እያለ ነበረ። እየመረረው ነበር ሲበላይ ነበረው። ድንገት ቻላና አላስ ወደ ሱ ክፍል እየገቡ ነበር። ልጆች የመጡ በቃ ከዚሁ ሰጅልኝ እንዴት ነው ደግሞ የሚመራው ይላታል። እሷ እየወጣች ነበረ። ልጆች የእኔ ጉዳይ እንዳስጨነቃቸው አውቃለሁ፣ ነገር ግን አባታችሁ ደህና የሆ ይሆናል እየጠነከረን ያለው በደንብ ጠንካራ ይሆናል። ተስፋ የሆንም አለ ተስፋ ያልሞተብኝም፣ መድኒት እወስዳለሁ የሚጠብቅብኝን ነገር በሙሉ አደርጋለሁ ሲል ነበር። አባዬ በዚህ ላ በዛ ኳ አንተኮ ደና ትሆናለ ምንድን ነው አለ እንዴ። የራስን መንገድ ትፈልጋለ የሆነ መንገድ ደና ትሆናለ፣ በዚህ ተማመንባለሁ ይለዋል። ሰራን ግራ ገቦ ቻላንም ተመለከታ ትቻላን ብቶ ፊቷን ከስክሰዋለች። ልጆች ምኑ ናቸው የተፈጠረ ነገር አለ እንዴ ብሎ ረጋ ብሎ እየጠየቀ ነበረ። ሁለቱም እያዩ ናቸው። የሚገርመው ነገር በጣም ልብ የሚሰብረው ነገር እንዳንተ አይነት አባት እንዳለኝ ሳስበው ነው ይላል አላዝ ሰርሀን የበለጠ ግራ እየገባው መጣ። ማለት ሲለ ነበረ እድል ነው እርግማን ነው ምንድን ነው? እኔ እኮ ግራ የሚገባ ነገር እኮ ይሄ እኮ ነው በእድል ነው በእርግማን ነው ያሆነ ያንተ ልጅ ንቁጽ ይለዋል ሰራ። እንድነግጠ እንዴ ዛሬ ምን ሆናችኋል እኮ እናንተ ምን ሆናችሁ ነው? እያለ እየጠየቃቸው ነበር። ገረመው። ምን ሰምተው መጡ ብሎ ፍጥጥ ብሎ እያያቸው ነበረ ያማን ጨንቆት ቆሞ እያሰበ ነው ያለው። ከዛ በኋላ ተደወለለት። ይህ የተደወለለት ጉቨን ካለበት ምግብ ቤት ነበረ። አስተናጋጁ ደውለውለት አባተ ብቻውን እዚህ ነው ያለው፣ ሁኔታው ጥሩ አይደለም ና አሉት። ያማን ወደዛ እየሄደ ነበረ። ሰራን ግራ ገብቶታል። አላዝ ልጄ አላዝ፣ ምን ሆናል ምን ሆናል? ቆይ እንዴ ምን ምን እያልክ ነው ያለው ሲለው፣ አባዬ እኔ ያንተ ልጅ መሆኔን ህይወቴን ጠላሁት ነው የምለ፣ ጠላሁት። በቃ ልክ እንደ መጥፎ ህልም እየታየኝ ነው ያለው። በቃ አንድ ሰው ከአንተ በጭራሽ ለምልጥ ቢል እንኳን ማምለጥ አይችልም። ምንም ባረግ ትመጣለህ፣ ህይወቴን መጥተህ ምስቅልቅሉን ታውጠዋለ። በቃ ምን ላርግስ? እስኪ ይለዋል ምን ሆናችኋል ዛሬ እስኪ ሆናችሁትን ተናገሩ። ልጅ ምን ሆናችሁ ነው ቻላ አላዝ ምር የሚለው ምር የሚዘባረቀውን አልገባኝም ሲላት ያማንን አገትከው አይደል አባዬ፣ አንተን አይደል ያገትከው አለችው። ዝም ብሎ አያደንግጦ ያው ብቻ አንደማ አልነበርክም ከማዬ የቅርብ ጓደኛ ከሸምኔም ጋር አረለ ከእሱ ጋር ተባበረ ነበረ ያገትከው። ግን ይሄ ከአንተ ይጠበቃል። ምን አስበ ነበረ ምን ጠበቀ ነበረ ምን እንዲመጣ ፈልገ ነበረ ትሏለች። አላዝ ተናዶ ያየው ነበረ። ሰርሀን ከት ብሎ ሳቀ። ኦኬ ሰማችሁ፣ ደሞ እናንተ ብድናችሁ እንዴ እንዴት እንደዚህ ነው የምትጠብቁኝ አሁን። ይሄ ከእኔ ይጠበቃል አይጠበቅም። እኔ ላደርገው አልችልም ሲል ነበረ ሩያ ሁሉ ነገር ጀነራል አባዬ ሁሉንም ነገር ከዚህ በኋላ ምንም የሚደበቅ ነገር የለም፣ አርግያዋል አርግያዋል እያለችው ነበር። ምንድን ነው እሷ ደግሞ ያለችው ምን አለች? እች ልጅ እኮ አብዳለች እኮ አብዳለች፣ አባቷም እብድ ነበር፣ እሷም አበደች ለየላት፣ እያል ነበር አባዬ። የማይመስል ነገር አታውራ፣ የተፈጠረውን ነገር እናውቃለን፣ ይለዋል አላዝ። እንግዲህ እኔ እዚህ ስለዚህ ነገር ምንም ስሜት የመጽ ነገር መረጃ የለኝም፣ አታድክሙኝ በቃ፣ ሲል ነበረ አባዬ። እኔ እንትን መስማት ነው አነስ ሰለች። አዎ አሁን የምትቃወሙ ነገር፣ ሌሎችን የምትወቅስበት ነገር በጣም ነው የሚያሳዝ ነው። ይ እኔ ከዚህ በኋላ አንተን አላምነውም እኮ ሲጀምር፣ ሳምና አይደል እንዴ? ግን ይውልህ፣ እንዴት ብዬ ነው ከዚህ በኋላ አሁን አንተ እንዴት ብለ ነው እናታችን አይን ምታያት ምን ታርግቆ? ከዚህ በላይ አንተ ለገላት ነው እንዴ እያለ እየጠየቀው ነበረ። ከዛ ሰራን እየተናደደ መጣ። ሰራን ሊክድ በሞከረ ቁጥር ነገር ግን አላዝ አፋፉን እያለው ነበረ። ለእኔ ምን አይነት ከባድ እንደሆነ ግን ታውቃለህ። የፈለገ ራሴን ለማሻሻል ለመለወጥ እንኳን በሞክር አሁንም የሴጣ ልጅ እንደሆንኩኝ በቃ ለራሴ ይሰማኛል። አሁንም በቃ ውስጤ ያ ያንተ ባህሪ ሊኖርብኝ ይችላል። ተስፋ ቆርጫለሁ። የመጨረሻ ተስፋዬ ነው፣ የሆነች ተስፋ ነበረችኝ። በመጨረሻም ግን ተስፋዬን ገደልከው። እንዴት ብዬ ነው ጥሩ ሰው የመሆነው ከዚህ በኋላ ያሳዝናል? እያለ ወጣ። ከዛ ሰራን እኔን በማይረባ ነገር በማይረባ ነገር እየወቀ እየወቀስከኝ ነው ይል በኋላ ይጸጸትበት አለ አላስ ታያት አለ ታያት አለ መጥይቅ ተጠይቀኛለ ብሉ ሲጮ ነበረ ቻላ ብቻዋን ቀርታለች እኔ ሁል ጊዜ ትክክለኝ ካለ በኋላ ቻላ የኔልች ይላታል ቻላም ተታወጣች ሰራን ተናድደ በሌላ በኩል ያማን አባቱ ወዳለበት ቦታ መጣ ጉቨን በጣም ስሜት የነበረ ጠጥቶ ጠጥቶ ሰከረ ከዛ አብሮት እያወራ ነበረ ነገሮች ከብደውታል የነስሊያን ናፍቆት ገና ከሆኑ እያንገሸገሸው ነው ሁለቱም አብሮ እየተቃለዱ ናቸው አባቱን በተቻለ አቅም ይዘሉ ጣየ እየሞከረ በሌላ በኩል ነስሊያን ቁጭ ብላ እያሰበች ነው ሰራንም ቢሆን አልጋው ላይ ጋደም ብሏል ሰራን አንድ ነገር አስታወሰ ቢይም ቀዶ ሕክምና ከተደረገለት በኋላ ዶክተሩ የሆነ ፍንጭ ሰጥቷን ነበር። ነስለን አሁን ደግሞ ወደ ሰራን ክፍል ትገባና ና እንዴ ነው የማይራመድበት አጋጣሚ ወይ እድል ሊኖር ይችላል ወይ ብላ ጠይቀው ነበር። ሰራን ጊዜ ሲሰማ ነበረ። ከዛ ምናልባት እያለ ዶክተሩ ነገራት። ከዛ ደግሞ ሌላ ዶክተር መጣ። መጣና በጣም ገንዘብ እንደቸገረው ነው ስልክ ሲያወራ ነበረ። ይህ ጊዜ ሰራን እጁን ያዘውና ምን ያህል ገንዘብ ነው የሚበቃ እያለ ነበረ። ሰራን መራመድ እንደማይችል ተደርጎ ሪፖርት እንዲሰራልን ነበር። እዚህ ጋ ያጭበረበረው። አሁን ክፍሉ ጋደን ብሎ ነበር። ድንገት ዶክተሩ መጣ። ከዛ በኋላ ሰራን እግሩን አሁን እያንቀሳቀሰ ነበረ። ይሄ ዶክተር እየመጣው የሆነ የሚወጋ ጋ ነገር ይዞልን ነበር። ለጊዜው ቢያንስ እግሩ መንቀሳቀስ እንዳይችል የሚያደርግ ነበረ። ብላቱ ሰራን ተጠንቅቅና ራሱ ጋ እያለ እየሰጠው ነበረ። ነስሊያን በሌላ በኩል ፌሪዴን ጠፍታባታለች እየደዋወለችላት ነው። የትነሽ ብላ ጨንቋታል፣ እየደዋወለችላት ከዛ፣ በድንገት እሷ እራሷ ስልክ ተደወለላት። የተደወለላት ከኮሚሽነሩ ነበረ። በመጨረሻም የወንድሟ የጃነር ሶይሳላን መቃብር ተከፍቶ የሞተበት አሟሟት ራሱን ያጥፋ ወይስ ይገደል በመርስ የሚለውን ነገር ፖሊሶች መርምረው ውጤቱን አውቀዋል። አሁን ነስሊያንን ደውሎ ላናግርሽ የሚፈልገው ነገር አለ ጣቢያ ነይ ብሎ የጠይቃል ነበር